ማረ ቀምረሽ ነው ወይስ ከዚህ ሴትዮ ጋር እናት እናት በሚል ድራማ የሰርግ ቀን ልተሳስሩ ነው ሁሉም ሰው እንዳለ። ሀረግ ድራማ ግን ምን አስበው ነው ክፍል ሰባ ሁለትን ያለቀቁልን? እንግዲህ እኛ በጉጉት እየጠበቅናቸው ነበረ። ምክንያቱም ያፌትና ኤፍራታ እውነት ይጋባሉ ወይንስ ደግሞ ሰርጉ እንዳሉትም ብጥብጥ ይፈጠራል የሚለውን ለማየት ጓጓሁኝ። እኔ ለራሱ እንዴ በገባ በወጣ የሉ ማለት ነው። በዚህን ሰዓት ይቀራል፣ ግን ይቀራል ወይ? እንግዲህ ያፌትም ፍርሃት ፍርሃት እያለው ነው። የሰርጌ ቀን የቀመርሹ ነገር አለ እንዴ ልታሳስሪኝ አስበሻሉ እያለ ነበር እንግዲህ ያፌት። እንደሚታወቀው ቢታሰር እንኳ ሂዶ የሚጠይቀው ሰው አንድም ሰው የለም። እንደው ያሳዝናል እኮ ያፌት እንደው እንደ በዚህ ክፉ የሆነበት ምክንያት እንግዲህ የናታን አባት ባደረሰበት ነገር ለዛ ነው። እንግዲህ ናታንን ያለውን ንብረት ቤታቸውን፣ ድርጅታቸውን ወስዶ አሁን ላይ ደግሞ ናታን በህይወቱ ወደድኳት አፈቀርኳት ብሎ ያሰባትን ሴትም እንግዲህ እኔ ማድረግ እችላለሁ ቀምቼ አሳያሃለሁ ብሎ እንግዲህ ኤፍራታን ናታን ሰው ገሏል ብሎ በማስፈራራት ኤፍዬን ሊያገባት ነው ታዲያ ያፌት። አሁን ላይ ግን ፍርሃት ፍርሃት እያለው ነው። የሰርጉ ቀን የሚነሳው ብጥብጥ ግን አልናፈቃቸውም። ቤተሰብ ለዋንኛው ሀረግ ድራማ ክፍል ሰባ ሁለትን እኔ በጉጉት ነበር እየጠበኩት የነበረው። ምክንያቱም በኤፍራታ ዙሪያ ያሉ ሰዎች እንግዲህ ከፖሊስ ጀምሮ እነ ቢንያም እነ ዳጊ ገኒ፣ እንዲሁም ናታን ቤዛም ጭምር አሁን ላይ ያፌትን እንድታገባ ማንም ሰው አልፈቀደለትም። እና አሁን ላይ ይሄ ሰርግ ኤፍራታ እዛ ወረቀት ላይ ከፈረመች ያው በቃ የምድር የቁም እስረኛ ነው የምትባለው፣ እንደዛ ነው የምትሆነው። እሷ ያሰበችው ግን ያው ለሰዎች የራሷን አሳልፋ ሰጥታ ለሰዎች መጨነቅ ስለምትወድ ብቻ ያፌትን አግብቼ ምናልባትም በማገኘው መረጃ እነዛን ምስኪን የታገቱ እህቶቼን አስፈታቸዋለሁ ብላ ነበር አላማዋ። ግን ያፌት እንግዲህ እንኳን አግብቷት አይደለም ሳያገባት እንኳ ነጻነት ሊሰጣት አልቻለም። ስልኳን ቀምቷታል፣ እንዲሁም በር ቆለፈባት ነው እየወጣ ያለው። የአፌት እውነት ኤፍራታን አፍቅሯት ሳይሆን ለሴት ልጅ ስሜት ኑሮ ሳይሆን ነገር ግን እሱ የናታንን የሆነ ነገር ወስዶ እኔ ችላለሁ ይህ ወስጄ አሳይችሃለሁ ብሎ ናታንን ልቡን ለመስበር እንጂ አላማው ኤፍራታን አፍቅሯት አይደለም። እርግጠኛ ነኝ ካገባ በኋላ በጣም እንደሚያሰቃያት ነው። ግን ደግሞ ይሄ ሰርክ አሁን ላይ ናታንን ቢሆን መበጥበጥ አለብኝ። በፍጹም ኤፍራታ እዛ ይሄ ሰርግ መካሄድ የለበትም ብሎ እንግዲህ እናቶም ወስኗል ማለት ነው። እና ሀረግ ጥራማ እንደኔ ማን እስኪ ስትጠብቁ ይዋላችሁ። በላይ ካሳዩኝ ወይ ወይኔ፣ ነገር መውደድ ነው የሚባለው አሁን። ይሄ እንግዲህ ያፌት መስሮት ነው እንጂ ኤፍራታን ማግባት አይችልም። የወንድሙን ፍቅረኛ እንዴት እሱ ያገባል? ባህላችንም አይደለም። ነው አይደለም እንዴ ወንድሙ ነው፣ በያቅም እንግዲህ። ቤዝዬ ደግሞ ያው ስትናገር ወደኋላ አትልም። አንተ ኤፍራታን ብትወስድበትም እኔ ደግሞ አንተ የለለህን እኔን የመሰለች እህት ወንድሜ አለው። ስለዚህ ሂድልን እያለችው ነበር። ታዲያ የዛን ጊዜ ያፌት ፊቱ ምን እንደመሰለው ምን እንደመሰለ ኑሮ እና ማለት ነው እንግዲህ ያፌት ናታ ማኖ ኤፍራት ማኖ ቤዛን ለራሱ የራሱ አድርጎ ናታንንም ከናታን ላይ ምንድ ነው ናታንና ቤዛ ለራሱ ማራራቅ ናታንና ማነው ፅን ምንድነበር ናታንና ጽዮንን ማራራቅ ይፈልጋል ግን አይሳካለትም ማለት ነው። እና ያፌትዬ እስር ቤት ከገባህ እንኳን ጠያቄ የለህም። ሌላውን ተወው እና እንደው እንኳን አሁን እሱ የሚያስበው ብር አለው ገንዘብ አለው ሁሉንም ነገር በራሴ እወጠዋለሁ።